መቼ ሞጣል እንደተባልኩ ያው ዛሬ ነው የኖርኩ ነው ያለውና፣ እግዚአብሔር አኖረኛል። ከእግዚአብሔር በታች ደግሞ እነሱ ሰቶኛል፣ እግዚአብሔር ማለት ነው። እና በጣም ነው። ከጎኔ ሲቆሙ የነበሩትና ያተረፉኝ እነሱ ናቸው ማለት ፈልጌ ነው። በጣም ከልብ አጨብጭባችሁ አመዝግ ነው። ቅዱስ ሚካኤል ይወዳ ይወዳላችሁ። አሜን። ሊከበር እንደሆነ ታውቃላችሁ እዚህ ቦታ ላይ መጥቼ ላከብር እንደሆነ ስለሆነ በጣም ደስተኛ ነኝ። አበቡ አጌቱ ዘራችሁ ይባረክ። ሳሪ ላይ እንግዲህ ሁላችንም እናቀው ጀግንነት ነበር። እዚህም ጋር አለ፣ እዚህም አለች ደሞ እንደቀጠው። ከዚህ በፊት በጣም ሲረዱኝ የነበሩ ናቸው። ያው በማን ላይ ነው ችግርን ገጥማቸው ነው ችግር ችግር ገጥማቸው ለቅሶ ገጥማቸው ነው ትንሽ የቀሩብኝ እንጂ እና የኔ ቤተሰብ ናቸው። መልካም ልደት። አስፕራይስ ያደረጋችሁ አመሰግናለሁ። ጨርሽ ያለ ክብራን ተመልካቾቻችን በየአመቱ የሁለቱን ልጆቻችንን ልደት እያሳየናችሁ እናንተ በኮሜንት እያበረታታችሁን አይላችሁን ዛሬ በተለየ ቦታ ላይ ነው ልደት ልናከብር የመጣ ነው። ትንሽ ሃይላይት መግለጫ ለመስጠት ያህል ውስጥ አሸብርቆ ደምቆ ይጠብቃቸዋል። አሁን ነው ንግስቶቹ የመጡት ውስጥ እዚህ ጋር እንግዲህ አንድ እንግዳ አለን። ለሁለት አመት ያህል ከቤት አይወጣም። በየቀኑ በየወሩ እየመጣን አብረን እየተጫወትን ነበር የምናሳልፈው። ትንሽ ከእግሩ በታች ፓራላይዝ ዶናል። በካቲተር ነው የሚኖረው። እዚህ ሕንፃ ላይ ያሉት አብዛኛዎቹ አካል ጉዳተኛ ናቸው። ግን መስፍን ወንድማችን በሰው ምክንያት በደረሰበት አደጋ ምክንያት ለሁለት ዓመት ከቤት አልወጣም። ዛሬ ከሱ ጋር አብረን ልደታችንን ልናከብር ከዛ በተጨማሪ ደግሞ አስቤዛ ልንሰጠው በቀጣይም አብረነው እንዳለን ልናሳውቀው ፈልገን መተናል። ትባረኩበታላችሁ። ደስ ይላችኋል። ውስጥ ስንገባ ደግሞ መስፍኔን ታይወጣላችሁ። በፍጹም እሱን አናጽናናውም፣ አጽናንቶ ባርኳችሁ። ለሁለት ዓመት ከቤት ያልወጣ ሰው አይመስልም። እንዳለ ጀመው ግሩፕ ቤተሰቦቻችን ሁሉ ከነ ልጆቹ ከነ ልጆቻችን ተሰብስቦ ገብተዋል። አንድ ለሶስት መኪና ተሰብስቦ መጥተዋል። እንግዲህ ከኛ ጋር እንድትሆኑ እንጋብዛቸዋለን። አንድ ነገር ብላችሁ ውድ ቤተሰቦቻችን እንደምታውቁት ዛሬ የኔ ልደት ነው። ስለዚህ አብራችሁ ቆዩ። ብሎናል። ያሴትንና የአብሰላትን ልደት ለማክበር መስፍኔ ጋር ጓደኛችን ጎራ ብለናል። አብራችን ትቆዩ ዘንድ አክብሮ ሰንጋ ብያለሁ። መልካም ቆይ። ምግቡ ምግቡ፣ ሁለቱ ንግስቶች እንዴት እንደምትቀበሉት መልካም

ቃና ደረሳቸውርካብ ሊደር ብዬ ለይን ደጋ ትልቁ አባታችን ነው። እንግዲህ መስፍኔ እጅግ በጣም የምናከብረ ወንድማችንና ድንገተኛ ነው ወደዚህ ክብረ በዓል የመጣ ነው

አስረሻትን በቃ በትክክል ነው የምትናገረው። በጣም እያደገቻል ተመልካቾቻችን ብዙ የምታውቋት ልጃችን ነች። አሁን እንግዲህ አራት አመት አሁሙና ቀስ እያለ ቀስ እያለ አብራችን ስለምትሄዱ አስራ አካባቢ ላይ ትሆናለች። እኛ ባለንበት ቆመን እንጠብቃለን። አብዬ የምታስተላልፊው መልዕክት አስተላልፊና የዛሬው ትልቁ እንግዳችን መስፍኔ ስለሆነ ይባርክልን የሚለን ካልን በኋላ ኬኩን እንቆርሳለን አብዬ ያው ዛሬ 12 ዓመቴ ሊከበር እንደሆነ ታውቃላችሁ። እዚህ ቦታ ላይ መጥቼ ላከብር እንደሆነ ስለሆነ በጣም ደስተኛ ነኝ። ስለዚህ መስፍኔ የሚባርክልን መልእክቱን እንቀበልና ወደ ኬክ ቆረሳው። ሰላም እንግዶች፣ ልደታችሁን በእኔ ቤት ስላከበራችሁ አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር ያሳድግሽ። መልካም ልደት ብዬ ያለው ቀጣዩ ልደት አብሬን እንድናከብር ያው ይዘጋጅበታለሁ። አሁን ሳይታሰብ ነው፣ ሰርፕራይስ ያደረጋችሁን አመሰግናለሁ። ጨርሽ ያለው የሚቀጥለው ልደትማ አንተ ቤት ትመጣለህ። ይመሳለው እኔ ዝግጅቱ ከዚህ የበለጠ አዘጋጅቼ አብሬን እናከብራለን አሜን ይሆናል እግዚአብሔር አምላኪን በሚያደርጓል ወንድማችንም ተነስቶ ከኛ ጋር ያከብራል አሁን ምንም ትላንትና ነው የሰማነው ቤታችን ም ሰፋ እናደርግ ነበረ ትናንትናም ልደት እንደምናከብር አልነገርኩም፣ አልተነገረኝ ሰው ል ካለው ነበር ያልኩ እንደዚህ በጣም እንዳትጨናነቅ አስቤ ነው። ስለዚህ መልካም ልደት ብዬ ያለው ከሁለቱ ሃፒ ፐርስደይ ለሞታ ለሁለቱም። አንድ እንግዲህ ከመስፍኔ ጋር ስንተዋወቅ ስንት ወር ሆነ? የተወሰነ ዘጠኝ ነገን ዘጠኝ ወር አስሮር የሆነናል። መሀል ላይ ግን ዛሬ አንድም ይሄን ልደት ያዘጋጀንበት ትልቁ ምክንያት መሀል ላይ ያላታችሁ ጥፍት ይበል ካጠገቡም ከዓይኑም ጠፍቼበት ነበረ የተወሰነ ጊዜ። ይኸው በእናንተ ፊት ነው ይቅርታ ምጠይቀው ስልክም ሳላነሳለት የተወሰነ ጊዜ ተጠፋፍተን ነበረ። ግን በስተመጨረሻ ደውሎ ያናገረኝ ትንሽ እንትን ነው፣ ኮሚክም ነው። እንደገና ደግሞ ከልብ የሆነ ነገር ነው። በፊት የተቻለንን አስቤዛ ከምናመርጣት ላይ እያወጣ እንካፈል ነበር እና የሚበላ የሚጠጣው አሁን እያመጣችሁ ወዴን ካሰፋችሁ በኋላ አሁን ረሃብ ላይ ጣላችን። በደንብ እየበላው ነው ረሃብ ላይ ነኝ እንጂ ጊዜ ነው እየመጣ ነው። ስለዚህ አንዳንድ ትንንሽ ትንንሽ ነገሮች አሉ ለመስፍን የሚሆን እባክሽ ቦንት። እንግዲህ ክቡራን ተመልካቾቻችን እዚህ ጋር አንድ አጋጣሚ የድምፅ መቆራረጥ ስላጋጠመን ነው። ቢሆንም ግን በወቅቱ የተከሰተውን ለመግለጽ ያህል ለመስፍን ያስቤዛ ነበር ይዘንለት ሄድ ነው። እንደምናየው ዘይት፣ እንዲሁም ደግሞ ቤት ውስጥ በባልትና እና በሳሪ እጅ የተዘጋጀ ሽሮ፣ በርበሬ፣ የበሱ እህል የሚመሳሰሉ ለሁለት ወርና እስከ ሁለት ወር ድረስ ሊያገለግሉት የሚችሉ አስቤዛ ውጤቶችን ነው በወቅቱ ያስረከብ ነው። በወቅቱ ይህን ካስረከብ ነው በኋላ ግን መስፍኔ ምናልባት ካቴተር ይጠቀማል ካቴተርና እንዲሁ ደግሞ የሽንኩርትና ሌሎች ማጣፈጫ ነገሮች እንደሚያስፈልጉት በግልጽ እንደወንድም ነው የሚያይን እሱን ነገረን። ስለዚህ በጥሬው ደግሞ እጃችን ላይ ያለውን በሞቅጠር ኦልሞስት እንግዲህ ግፋ ቢል ወደ አምስት ሺህ ብር የሚሆን ሰተነዋል። በዚህ ጊዜ ስሜቱ በጣም ተረብሸው እኛንም ስሜታችንን ነክቶት ነበር። ስለ ነበር አይ ችግር ነው በካቲተር ነው የምትጠቀሙ። ስለዚህ ይህንን ከዚህ በፊት በጣም ሲረዱኝ የነበሩ ናቸው። ያው በማን ላይ የሆነ ችግርን ገጥማቸው ነው ችግር ችግር ገጥማቸው ላክሶ ገጥሟቸው ነው ትንሽ የቀሩብኝ እንጂ፣ እና የኔ ቤተሰብ ናቸው እና አመዝግኑልኝ ለማለት ፈልጌ ነው። አመዝግኑልኝ። እሺ፣ የኔ ቦታው ናቸው። በዚህ ላይ ተጨማሪ ለመስጠት እውነት ነው፣ የምንም የሽንገላ ምናምን ሳይሆን ዛሬ ነው እዚህ ሕንጻ ውስጥ ያላችሁት በዚህ ልደት ምክንያት የመጣችሁት ሁላችሁም መስፍኔም በምንም አንገናኝም ቤተሰብ ሆነና ስለዚህ፣ ያለምንም ማጋነን ቤተሰብ ነን። ስልኬን የኔንም የሳሌን ስልክን ያዝ ትችላላችሁ። ምንም ነገር ባስፈለገ ጊዜ ምንም በገንዘብ እንደዚህ አይነት ነገር ብቻ አለ። እንምጣ እንጫወት፣ ቡና እና ፍላ ብትሉም እኛም እንመጣለን። እናንተም ቤት እኛ ጋር መጥታችሁ ብትጫወቱ እጅግ በጣም ደስተኞች ነን። ትንሽ የሚጨምሮ ነገር ስላለ ይቅርታ። ያው በጣም በቂ ነው ነበር እና እነሱ ከጎን ቆሞ በጣም በጣም በጣም ተባብሮኝ ነው። ዛሬ እንደዚህ ተኝቼ ማውራት የቻልኩት ለዚህ ደረጃ በቃሉ ብዬ አልነበረም። ያው ያው መቼ ነው ታለኝ እንደተባልኩ ያው ዛሬ ነው የኖርኩ ነው ያለውና እግዚአብሔር አኖረኛል። ከእግዚአብሔር በታች ደግሞ እነሱ ሰጥቶኛል እግዚአብሔር ማለት ነው እና በጣም ነው። ከጎኔ ሲቆሙ የነበሩትና ያተረፉኝ እነሱ ናቸው ማለት ፈልጌ ነው። በጣም ከልብ አጨብጭባችሁ አመስግኑልኝ። እሺ፣ እኔ ደግሞ እንዳይጨምርበት አንደኛ የሀያሉ የቸሩ የሁሉም ቻይ ፈጣሪ አምላክ እጅ አለበት። የመጀመሪያው ነገር የአምላክ እጅ አለበት። ሁለተኛ ለሁላችሁም በየ ያላችሁበት ማወራል ምናልባትም እናንተም ታቆሳላችሁ። መስፍኔ ማለት እንግዲህ እዚህ ጋራ በጣም ተቦጭቆ ቆስሎ ቀይ ስጋው የወጣ ደግሞ የወጣድ ከኋላ እንደዚህ እዚህም ጋር እዚህም ጋር የተኛበት ቆስሏል። ስናዋራው ግን እሱ አጽናምተን ነው የሚሄድ ስለዚህ የመዳኑ አንደኛው ውጤት መስፍን፣ ያንተም የዚህ አስተሳሰብ በጣም ጀግና ነህ። አሁንም ለሚቀጥለው ልደት እነሳለ የሚለው ስሜትህ

አመነጭ አላሮ እርሳም በጣም ጀግናና አብራን ነው የምትኖረው። ዛሬ የመስፍኔ ልደት ለማክበር ነው በመኪና ዊልቸሯን ይዛ የመጣቸው። አባታችንም በክራንች ተጎትቶ የመጣው ራንችን ይዞ መጥቶ ከአንተ ጋር ሊያከብር ነው ቀስ እያለ የመጣው ርስልኝ ወንድሞች ልጆች እግዚአብሔር ስትገኝ የተባረከውን ቅዱስ ገብርኤል ልጅ ወዳጆ ገላችሁ እግዚአብሔር ይስጥልን። እናመሰግናለን። ደጉ አብቡ አጊቱ ውዘራችሁ ይባረክ።